ጉድለቶች ያልበከሉ ጥራቱን ያልቀነሱ እነሱ ናቸው። የተሟላ አምን፣ ሰላም መረጋጋት፣ ደህንነት ያለላቸው እነሱም ናቸው የተመሩት የተቃኑት ይላል። የትኛውም የህይወት ዘርፍ ላይ ከሰዎች ጋር ባለው ግንኙነት ሚያታልል፣ ሚያጭበረብር ከእኛ አይደለም ብሏል ነቢ ላት ሰላም መንገሻ ፈለይ ሰሚና ገበያ ገብተው እህል ተራ ሄደው ነቢዩ ዐለይሂ ሰላቱ ወሰላም እጃቸውን የተቆለለ የተከመረ ስንዴ ውስጥ ሲከቱ ከስር እርጥበት ሲነካቸው፣ ይህ ምንድን ነው ብለው ለእህል ነጋዴው ሲጠይቁት? ከስር ያለውን ዝናብ ነክቶብኝ ነው የሚል መልስ ሲሰጣቸው፣ ለምን ከላይ ያላደረግከውም ዝናብ የነካውን ሰዎች አይተው አውቀው ከፈለጉ እንዲገዙ ካልፈለጉ እንዲተዉ እርጥቡን ዝናብ የነካውን ሊበላሽ የሚችለውን ከስር በማድረግህ አታለሃል፣ አጭበርበረሃል። ያታለለ ያጭበረበረ ከእኛ አይደለም ብላ ነብ ላት ላላ ለ ላ በአፍ ብቻ የሚባል ሳይሆን፣ ማዕና አለው፣ ትርጉም አለው። አፍራሽ ነገሮች አሉት። አንድ ሰው ውዱ ስላደረገ ብቻ እድሜ ልኩን አይሰግድም። ቀን ሙሉም ላይ ይሰግድ ይችላል። አንድ ሶላትም ላይ ይሰግድ ይችላል። ውዱ የሚያፈርሱ ነገሮችን አውቆ ከራቀ ነው ውዱ የሚጠቅመው። ላ ኢላሀ ኢለሏህ ያለ ሙስሊም ነኝ ያለ ሰውም ከእስላም የሚያስወጡ ነገሮች አሉ። እነዚያን አውቆ ከራቀ ከተጠነቀቀ ብቻ ነው ሙስሊም ሊሆን የሚችለው። ሁለተኛው አደጋ የቢድዓ አደጋ ነው። ቢድዓ ማለት ዲን ላይ አዲስ ነገር መጨመር ማለት ነብይ አለይሂ ሰላቱ ሰላም ያልሰሩት ማስረጃ የሌለው ዲን ወደ አላህ ያቃርባል ተብሎ ከኋላ የመጡ ሰዎች ፈጥረው የሚሰሩት ነገር ሁሉ ቢድዓ ይባላል።

አላህ የያዛችሁን በመታዘዝ የከለከላችሁን በመከልከል ሁሌም በሁሉም ቦታ ላይ በሁሉም ጉዳይ ላይ የሚገባውን ፍራቻ ፍሩት። ለአኼራችሁም ስንቅ ያዙ። ከስንቆች ሁሉ በላጭ ስንቅ አላህን ተባረክ ወተዓላ መፍራት ነው። አላህ ለሰው ልጆች የሰጣቸው ተቆጥረው ማይዘለቁ ጸጋዎች አሉ። ከጸጋዎቹ ሁሉ ታላቁና ዋናው ለዱንያ ለአኼራ የሚጠቅመው ኢስላም፣ ኢስላምን የሰጠን አላህን ተባረክ ወተዓላ ማመስገን እንደሚገባን በምን መልኩ ማመስገን እንዳለብን ባለፈው ሳምንት ኹጥባችን ዳሰናል። ነገር ግን በዱንያም ይሁን በአኼራ የተሟላ ጸጋን የሚያስገኘው ኢስላም፣ የሁለት ዓለም ሰላምን፣ ደስታን የሚያሰጠው ኢስላም ሙሉ የሆነ ኢስላም እንደሆነ ልናውቅና በሁሉም ጉዳይ ላይ ሙስሊሞች ልንሆን ይገባናል።

ጥራቱን ያልቀነሱ እነሱ ናቸው የተሟላ አምን፣ ሰላም፣ መረጋጋት፣ ደህንነት ያለላቸው። እነሱም ናቸው የተመሩት የተቃኑት። ይላ ሙስሊም ነኝ ሙእምን ነኝ ከማለት ጋር መቀላቀል ካለ በሽርክም ይሁን በወንጀል በቢድዓ የእስላምን ጥራት ማጉደል ካለ የተሟላ ሰላም አይገኝም፣ የተሟላ ሂዳያም ሊገኝ አይችልም። ስለዚህ ኢስላም ኢማን ሽርክና ኩፍር ወንጀሎች ከተቀላቀሉበት ለግለሰቡ የሚሰጠው ጠቀሜታ ይቀንሳል። የአንድ ሰው ከእስላም የሚያገኘው የዱንያም የአኼራ ሰላም፣ ምቾት፣ ጥቅም የሚለካው እስላም ውስጥ ባለው የዲን ግንዛቤ፣ የዲን ጥንካሬ ልክ ነው። የእስላምን ሙሉ ጸጋ ማግኘት የፈለገ ሙሉ በሙሉ እስላም ውስጥ ሊገባ ከሽርክ፣ ከወንጀል፣ ከቢድዓ ራሱን ሊያጠራ ይገባዋል። ሙስሊምነኝ ከማለት ጋር ሌሎች ነገሮችን መቀላቀል ካለ የእስልምና ጥራቱ እየቀነሰ ሄዶ ከእስላም የሚገኘው ዱንያዊ መኺራዊም ጥቅም እየቀነሰ እየወረደ ሄዳ። ለዚህ ነው ነቢያችን አለይሂ ሰላቱ ወሰላም የተለያዩ ወንጀሎችን የተዳፈሩ ሰዎችን ከኛ አይደሉም ያሉባቸው ሐዲሶች በብዛት ተላልፈዋል። ሙስሊም ከመሆናቸው ጋር በአላህ አምናለሁ በመልእክተኛው አምናለሁ ከማለታቸው ጋር አንዳንድ ወንጀሎችን የተዳፈሩ የተከለከሉ ነገሮችን የሰሩ ሰዎችን እነሱ ከኔ አይደሉም፣ ከኛ አይደሉም ብላ። ለምሳሌ በገድ እድሉን የሚሞክር ወይም ሰዎች ገድ እንዲሉለት የሚጠይቅ ከኛ አይደለም። ጥንቋላ የሚሰራ አልያ ደግሞ ድግምት የሚሰራ ስሩልኝ ብሎ በድግምት እድል ሞክሩልኝ የሚል ከኛ አይደለም ብላ ላይላህ ኢላላህ ቢልም ሙሐመዱን ረሱሉላህን ቢደግምም ሶላት ቢሰግድም አንድ ሰው ድግምትን ከሰራ ወይም ካሰራ፣ ከጠነቆለ ወይም ካስጠነቆለ፣ አሊያ ደግሞ እድሉን በገድ ከሞከረ ገድ በሉልኝ ካለ እንዲህ አይነትን ድርጊት የሚፈጽም ሰው ከኔ ከእኛ አይደለማ። ወከዛሊክ በሀዘን ጊዜ ጉንጩን የሚመታ ልብሱን የሚቀድ በጃህሊያ በድንቁርና ዘመን ሰዎች ሰው ሲሞትባቸው የሚጠቀሟቸው አይነት ቃላቶችን የሚጠቀም ሙሾ የሚያወርድ ያዜመ ስለ ሟች የሚዘፍን የሚገጥም የሚወድግ ራሱን የሚጎዳ ፀጉሩን የሚነጭ ከቀደር ጋር የሚጋጩ ቃላቶችን የሚጠቀም ወንድም ይሁን ሴት ከእኛ አይደለም ብሎ ነቢዩ ሶለላሁ ዐለይሂ ወሰለም የአላህን ተባረከ ወተዓላ ውሳኔ ወዶ መቀበልን ስለሚጻረር ሰው ሲሞት መወራጨት መበሳጨት ያዙኝ ልቀቁኝ ማለት መፈጥፈጥ ልብስ መቅደድ የሙስሊም ባህሪ አደለም የሙስሊም ስራ አደለም አንድ ሰው ሙስሊም ነኝ ቢልም ቢሰግድም ቢጾምም በሙሲባ በአደጋ ጊዜ ራሱን መቆጣጠር አቅቶት አልহামዱሊላህ አላህ ቅድሮት ነው ብሎ ማመስገን ባይችል ስሜቱን አካላቱን ተቆጣጥሮ ዝም ብሎ ማንባት ትቶ ትርፍቃል ሚናገር አላህንም ይወቅስ እግር ግድግዳ ጋም ይጋጭ ጸጉሩን የሚነጭ ከሆነ ይህ ተግባሩ ከእስላም ግቢ ባይወጣም ነገር ግን ሙሉ የእስላም ደረጃን የሙእሚንነትን የኢማንን ሙሉ ደረጃ እንዲያጣ ያደርገዋል። ወከዛሊክ በየትኛውም የህይወት ዘርፍ ላይ ከሰዎች ጋር ባለው ግንኙነት ሚያታልል፣ ሚያጭበረብር ከእኛ አይደለም ብሏል ነቢዩ ሰላት ሰላም። መን ገሸ ፈለይሰ ሚና ገበያ ገብተው እህል ተራ ሄደው ነቢዩ ዓለይሂ ሰላት ሰላም እጃቸውን የተቆለለ የተከመረ ስንዴ ውስጥ ሲከቱ ከስር እርጥበት ሲነካቸው ይህ ምንድን ነው ብለው ለእህል ነጋዴው ሲጠይቁት ከስር ያለውን ዝናብ ነክቶብኝ ነው የሚል መልስ ሲሰጣቸው ለምን ከላይ ያላደረግከውም ዝናብ የነካውን ሰዎች አይተው አውቀው ከፈለጉ እንዲገዙ ካልፈለጉ እንዲተዉ፣ እርጥቡን ዝናብ የነካውን ሊበላሽ የሚችለውን ከስር በማድረግህ አታለሃል፣ አጭበርብረሃል። ያታለለ ያጭበረበረ ከእኛ ከኛ አይደለም ብላ ነብይ ሰለላሁ ዐለይሂ ወሰለም። ንግድ ላይ በተለያየ መልኩ የማጭበርበር አይነቶች ይታያሉ። ነጭ ጨርቅ ጭንቅላቱ ላይ ከማድረጉ ጋር የሙስሊም ሚመስል ልብስ ከመልበሷ ጋር ግብይት ላይ የሚያታለል ሰው ትክክለኛ ሙስሊም አይደለም። ነብዩ ዐለይሂ ሰላቱ ሰላም አታላይ አጭበርባሪ ከኛ አይደለም ብላ ሙስሊም ነኝ ቢልም አንድ ሰው ከማታለልና ከማጭበርበር ሰዎችን ከመሸወድ ኢስላሙ ካላራቀው ትክክለኛ ሙስሊም እንዳልሆነ ነቢዩ ዐለይሂ ሰላቱ ወሰላም ገልጸዋል። ወከዛሊክ ከሰዎች ጋር ባለን ማኅበራዊ ሕይወት ላይም በእድሜ የሚበልጠን፣ በእድሜ የሚያንሰን፣ እኩያችን የሚሆን በእውቀት የሚበልጠን፣ በስልጣን የሚበልጠን ሰው ሊኖር ይችላል። ለሁሉም ሐቁን እንድንሰጥ ነቢዩ ዐለይሂ ሰላቱ ወሰላም አዘዋል። ታላቅን እንድናከብር ታላቅነቱ የእድሜ ሊሆን ይችላል፣ የእውቀት ሊሆን ይችላል፣ የሥልጣን ሊሆን ይችላል የሽምግልና ሊሆን ይችላል። ታላቅ እንድናከብር ለታናናሾች ደግሞ እንድናዝን፣ እኩያዎቻችን ጋር እንድንመካከር ይመክራል። በጥቅሉ ሸሪዓ ይሄን ማይጠብቅ ይሄን ህግ ማያከብር ከኛ አይደለም ብሎ ነብይ ሰለላሁ ዐለይሂ ወሰለም ለይሰ ሚና ከኛ ከሙስሊሞች አይደለም የእኔ ተከታይ አይደለም እሱ መለም የርሐም ሰጊራና ከኛ ውስጥ በእድሜ ትንንሽ የሆኑትን ያላዘነላቸው ማይራራ ታናሹንም ይጎዳ ወለም ይወቅር ከቢረና ከእኛ ውስጥ ታላላቅ የሚባሉትን ደግሞ በእድሜና መሰል ነገር ታላቆችን ማያከብር፣ ወለም ያዕርፍ ሊዓልሚና ሐቀሁ ከእኛ ውስጥ አልም ለሆነ የአልምን ሐቅ የማያውቅና የማይጠብቅ ከእኛ አይደለም አሉ ነቢዩ ዐለይሂ ወሰላም። ሙስሊም የሆነ ለታናሹ ሊያዝን ሊራራ መልካምን ነገር ሊያሳየው ከመጥፎ ነገር ሊያርቀው ሊሳሳለት የሚገባ ሲሆን ታላቁ የሆነን ታላቅነቱ በምንም ይሆን የታላቅን ሐቅ ሊጠብቅ እንደሚገባ ነቢዩ አለይሂ ሰላቱ ሰላም መክረዋል። ይሄን አያደርግ እስልምናው ላይ ጉድለት እንከን አለበት። ከእስላም የሚያገኘው ጥቅምም የዱንያም የአኺራ ጥቅሙም በዚህ ጉድለቱ ልክ ይሆናል ማለት ነው። ወከዛሊክ ከኛ አይደለም አንዲትን ሚስት ባሏ ላይ እንድታምጽ ያደረገ። መን ኸበበ እምረአተን ዓላ ዘውጂሃ አው ዓብደን ዓላ ሰይድሂ በላ ሴት ልጅ ባሏ ላይ እንድታምጽ ሚስት ከባሏ ጋር ያላት ግንኙነት እንዲበላሽ የሚያደርግ ወንድ ከኛ ጋር አይደለማ። ባሏን ፍቺ እንድጠይቅ፣ ለባሏ እንዳትታዘዝ፣ ለባሏ ጥሩ ሚስት እንዳትሆን አመሏን የሚያበላሽ ውጭ ውጭ እንድታስብ የሚያደርግ ተንኮለን፣ እንቢ ባይነትን የሚያስተምር ወንድ ፍቺ መጠየቅ ደረጃውን እንኳ ባትደርስ ለባሏ ደግ እንዳትሆን ጥሩ እንዳትሆን ያደረገ ወንድ ከኛ አይደለማ። በተቃራኒው ሴት ልጅም የወንድን ፀባይ የምታበላሽ ትዳሩን የምታፈርስ እንዲያፈርስ የምትገፋፋ ከሆነች ይሄ ሀዲት ይመለከታታል። እንደዚሁ ደግሞ አገልጋይን አለቃው ላይ ያሳመፀ ያበላሸ አለቃው እንዳይታዘዝ ላለቃው ቅን እንዳይሆን ታማኝ እንዳይሆን የሚያደርግ ከእኛ አይደለም። ዘን ሕይወታችን ውስጥ ብዙ ልንፈጽማቸው የምንችል የሙስልምነት ደረጃችንን ወይም የኢማን ደረጃችንን የእስላማችንን ጥራት የሚቀንሱ ይህን ተከትሎ ዱንያም ይሁን አኼራ ላይ ከእስላም እናገኘው ጥቅም ዝቅ እንዲል የሚያደርጉ ስህተቶች አሉ። ሙስሊም ነኝ ብቻ ማለቱ በቂ አይደለም። ይህን ያደረገ ከኛ አይደለም፣ ይህን ያደረገ ሙስልም አይደለም የተባለላቸው ጥፋቶችን እምንፈጽም ከሆነ ሙስልምነታችን ሙሉ አይደለም። አንዳንዶቹ ጭራሽ ከእስላም ሊያወጡ የሚችሉ ስህተቶችም አሉ። ቀደም ሲል የጠቀስ ናቸው። ይሄን ያደረገ ከኛ አይደለም፣ ይሄን ያደረገ ከኛ አይደለም የተባለላቸው ሐዲሶች መልእክታቸው ምንድነው? ምን ማለት ነው? አንድ ሰው አንዳንድ ጥፋቶችን ስላጠፋ ብቻ ከእስላም ይወጣል ካፍር ይሆናል ማለት ነው ወይ? አንድን ጥፋት በማጥፋቱ ብቻ ካፍር አይሆን እንደማ፣ የተፈለገው ሙሉ የሆነውን ዲን ያጣል ማለት ነው። ለይሳ አላ ዲኒን አልካሚል ማለት ነው። የኛ ነቢ ሰለላሁ ዐለይሂ ወሰለም የተናገሩት የኛ የኔ ሙሉ የሆነው ዲን ውስጥ አይደለም። ምን ያደረገ ከላይ የተጠቀሱ አይነት ጥፋቶችን ያጠፋ ስህተቶችን የፈጸመ አንዳንዱ ራሱን የሚጎዳ አቂዳውን የሚጎዳ አንዳንዱ ሌሎችን የሚጎዳ አንዳንዱ መደረግ የሌለበትን ማድረግ ነው። አንዳንዱ ማድረግ ያለበትን መተው ነው። ማጉደል ነው። ሙስሊም ሙስሊም የሚሆነው ሙሉ እጅግሩን ለአላህ ሲሰጥ፣ ሙሉ እጅግሩን ለአላህ ሲሰጥ እዚህ ነው ቁርአን ላይ እናንተ አማኞች ሆይ ብሎ ጠርቶ ያየሁ ለዚነ አመኑ እናንተ አማኞች ሆይ ብሎ ጠርቶ ኡድሁሉ ፊሲልም ይከፋል፣ ሁላችሁም ሙሉ በሙሉ በሁሉም ጉዳይ ላይ ኢስላም ውስጥ ግቧ። በአንዳንዱ ጉዳዮች ላይ ሙስልም፣ በሌላ ጉዳዮች ላይ ስሜት ተከታይ መሆን የለባችሁም። በሁሉ ነገር ኢስላም ውስጥ ቅል ብላችሁ ካልገባችሁ የሸይጣንን እርምጃ የሸይጣንን መንገድ መከተላችሁ አይቀርም። ሸይጧን ደግሞ ለእናንተ ግልጽ ጠላት ነው። አኼራችሁን ያበላሽባችኋል ወደ ውርደት ወደ ክስረት ይወስዳችኋል ብሏል። ስለዚህ ማንኛውም ሙስሊም ነኝ የሚል ሰው ዲኑን ሙሉ ለማድረግ ሊደር ይገባዋል። አንዳንድ የተከለከሉ ነገሮችን በተዳፈረ ቁጥር ከነቢይ ሱና ይርቃል። ለይሰሚና ማለትም አንዱ ትርጉሙ ይሄ ነው። እሱ የኔ ሱና ላይ አይደለም፣ የኔ መንገድ ላይ አይደለም፣ የኔ ተከታይ አይደለማ እስላምን ከማሰደብ ራስንም ከመጉዳት ለመጠንቀቅ ስንል ኢስላም የሚከለከላቸው ነገሮችን በሙሉ ልንተው፣ ፍጹም ታዛዦች ልንሆን፣ ውስጣችንንም ውጫችንንም ልናሰልም፣ እጅግራችንን ለአላህ ልንሰጥ ይገባን። ካልሆነ ከእስላም የሚገኙ ጥቅሞች ይቀሩብናል። እኛውንን የምንጎዳው የእስላምን ህግ በመጣሳችን ሰዎችን ዱንያዊ ጉዳት ልናደርስባቸው እንችል ይሆናል። ነገር ግን እስላም በመጣሳችን ከማንም በላይ የምንጎዳው እኛው ራሳችንን ሽርክ መስራት፣ ቢድዓ መስራት፣ ወንጀሎችን መዳፈር ከኢስላም የምናገኘውን ጥቅም እየቀነሰ እየቀነሰ ሄዶ መጨረሻ ላይ ምድንበትን መሣሪያ ይዘህ አልመጣህም ከእሳት መከላከያ ሊሆንህ የሚችል ኢስላም ሰላም የለህም ተብሎ ወደ ጀሀነም መወርወርን ሊያስከትል ይችላል። ዱንያም ላይ ለተለያዩ እርምጃዎች፣ ቅጣቶች ሊዳርግ ይችላል። ለዚህም ነው ዝሙት ሐራም መሆኑን እያወቀ ለአካል መጠን የደረሰ አእምሮው ጤነኛ የሆነ ኒካህ አስሮ አግብቶ ከሴት ጋር መኖር የጀመረ ወንድ ከዚህ ሁሉ መስፈርት በኋላ ዝሙት ቢሰራ ይገደላል። ኢስላም የከለከለውን ነገር በማድረጉ ይገደላል፣ ደሙ ይፈሳል፣ ሕይወቱን ያጣል። ኢስላም ያስቀመጠውን ገደብ ቢያከብር ኖሮ ከዝሙት ቢርቅ ቢጠነቀቅ ኖሮ ያለ አግባብ የእሱ እንደማፍሰስ አይቻልም ነው። የእስላምን ህግ ሲጥስ ግን እዚሁ ዱንያ ላይ ደሙ ይረክሳል አኺራ ላይ ደግሞ አሰቃቂ አሳፋሪ ቅጣት ይቀጣል ዝሙት የሠራ ወከዛሊክ ኢስላም ከከለከላቸው ነገሮች አንዱ የሰው ልጅ ህይወትን ማጥፋት ያላግባብ ሰው መግደል አይቻልም ሰው መገደል ካለበትም እንዲያስገድሉ የሚያደርግ ጥፋት ካጠፋም ባለስልጣኖች መስፈርቱ በተሟላ መልኩ በተሟላ መልኩ ለሰዎች መቀጣጫ እንዲሆን ሊገድሉ ይችላል እንጂ አንድ ሰው ከመሬት ተነስቶ ደስ አላለኝም አናዶኛል፣ ህይወቴን በላሽታል ብሎ ሰው መግደል አይቻል። የሰውን ነፍስ ያለ አግባብ ያጠፋ ሰው መስፈርቱ ከተሟላ የእሱ ነፍስ እንድጠፋ ይደረጋል። እስላም ያስቀመጠውን ድንበር ጥሶ ሰው የገደለ ዱንያ ላይ ራሱ ተገድሎ የዱንያ ህይወቱ ይበላሽበታል። አኼራ ላይ ደግሞ የሰው ነፍስን የሙዕምን ነፍስን ያለ አግባብ ያጠፋ አላህ ይረግመዋል ብርቱ ቅጣት ይቀጣዋል። ከዛ ቅጣትም መዳኛ የለውም ተብሏል። ሌሎችም የጥፋት አይነቶች አሉ። ከእስላም ካፈነገጡ ከእስላም ከወጡ ዱንያም አኼራም ይበላሻ። ይህ እንዳይሆን ሙሉ በሙሉ ወደ እስላም መግባት፣ ለአላህ ተባረከ ወተዓላ ታዛዥ መሆን። ይሄን አድርጎ የታዘዙትን ታዞ የከለከሉትን ተከልክሎ ሙሉ ሰላም አገኝቶ በሰላም መኖር ይቻላል። ይሄን ስናደርግ ነው ከእስላም ሙሉ ኒዕማን ፀጋን ምናገኘው። ዱንያም አኼራም ላይ ኢስላም የሚጠቅመን ሚያኮራን ሚያስከብረን ይህ ካልሆነ ሆነ ከእስላም ህጎች ስንወጣ ስንወጣ እንደፈለገን ስንሆን ደስ ባለን ነገር እንደ ሙስሊም፣ ደስ ባላለን ነገሮች ደግሞ እንደ ካፍር እንደ ስሜት አምላኪ የኖርን እንደሆነ ዱንያችን አኺራችን ይበላሻል። ከዚህም በተጨማሪ ስንቀላቀል ህይወታችን የተቀላቀለ ስሜታችን የተቀላቀለ ይሆናል። አምኖ ቀጥ ያለ ሁሌም ስሜቱ አንድ አይነት ነው ተረጋግቶ ሰላም ሆኖ መኖር ይችላል። በቀላቀለን ቁጥር ደግሞ ስሜታችን ይቀላቀላል። ወንጀል የሠራ ህግ የጣሰ የሰላም ህይወት መኖር አይችልም ኢማኑ ሲደፈርስ ህይወቱም ይደፈርሳል። ወከዚያ ለሌሎች እንቅፋት ይሆናል። ሰዎች ወደ ዲን እንዳይገቡ ዲን እንዳይስባቸው ሰበብ ይሆናል። ሙስሊም ሆኖ ሲያታለል፣ ሲያጭበረብር፣ ሲያመነዝር፣ እስላም የሚከለከላቸው ነገሮችን ሲዳፈር ሌሎችን ወደ እስላም አትምጡ ይላቸዋል፣ በሥነ ምግባሩ በተግባሩ ወደ አላህ መጣራት ሲገባው ከአላህ መንገድ ሰዎችን መከልከል ይሆናል እና። ጠቅለል ብለን ወደ እስላም ልንገባ በትንሽ በትልቁ እስላምን ልንከተል የሸይጣንን እርምጃ ከመከተል ሸይጣንን ከመታዘዝ እስላም ዲን የከለከለው መሆኑን እያወቅን ለጊዜያዊ ስሜት ብለን ህግ ከመጣስ ልንጠነቀቅ ይገባናል። አዑዙ ቢላሂ ሚነሽ ሸይጣኒ ረጂም

ተቀብሎ ሲኖረው ሲተገብረው የሚያገኘው ጥፍጥና ጣዕም እንዳለ ተናግራል። ይህን የእስላም ጣዕም ማጣጣም የሚቻለው የኢማንን ጥፍጥና መቅመስ የሚቻለው በእስላም በዱንያም በአኼራ ሰላም ሆኖ መኖር የሚቻለው ሙስሊም ነኝ በማለት ብቻ አይደለም፣ ራስን ወደ እስላም በማስጠጋት ብቻ፣ ሃይማኖት ምንድን ነው ሲባል ሙስሊም በማለት ብቻ አይደል። እስላምን በማወቅ በመረዳት በትንሽ በትልቁ እስላምን በመተግበር ነው እስላም ላይ ኖሮ በእስላም ላይ በመሞት ነው የእስላም ጣዕም የኢማን ጥፍጥና ሊገኝ የሚችለው ከእስላም የሚገኙ ትሩፋቶች በረከቶች ኒዕማዎች ሊገኙ የሚችሉት ከዚህ እንዲህ ዕድሜ የልካችን ሙስልም ነኝ ያለን ባፍ የደጋገመን ወይም ሙስልም የሚያስመስል ልብስ የለበሰን መኖር ብቻ ሳይሆን እውነት ከጥፍር እስከ ጸጉሬ ሙስልም ነኝ ወይ ጥፍር አቆራረጥን እስላም አስተምሯል ፀጉር አያያዝን እስላም አስተምሯል በዛ መሃል ያለውን በሙሉ እስላም ዘርዝሯል። ሙስሊምነታችን ላይ ላዩም ብቻ መሆን ሙስሊምነት ላይ ላዩ ብቻ መሆን የለበትም ልብስ ላይ ብቻ መሆን የለበትም፣ ስም ላይ ብቻ መሆን የለበትም። ስም አምሮ ስራ ከተበላሸ ውጭ አእምሮ ውስጥ ከተበላሸ ሙስሊም ነኝ ማለቱ ዋጋ አይኖረውም። ሙናፊቆችም ሙስሊም ነኝ ይሉ ነበር። መዲና ላይ የሚኖሩ ሙናፊቆች ሙስሊም ነኝ ይሉ ነበር። ከነቢ ጋር አወር ሶፍ ፈጅር ሰግደው ውጭ ወጥተው ግን ነቢን አለይሂ ሰላቱ ወሰላም ለመግደል ያሴሩ ነበር ከመዲና ለማፈናቀል ይጥሩ ነበር። ስለዚህ ኢስላሙ የምር ሊሆን በተግባር ኢስላምን ልንኖረው ትንሽ በትልቁ ልንተገብረው ይገባ። ሙስሊም ነኝ ብቻ ስላለን ከእስላም ተቃራኒ ከኩፍር አደጋ ልንድን አንችልም። አንድ ሰው ላኢላሃ ኢለላህ ከማለቱም ጋ ሙስሊም ነኝ ከማለቱም ጋር ዙሪያውን ሊከቡት የሚችሉ አደጋዎች አሉ። በዋነኝነት ሶስት አደጋዎች አሉ ልናውቃቸው ልንጠነቅቃቸው ልንርቃቸው የሚገባ አንደኛው የሽርክ አደጋ ነው። ሙስልምም ሽርክ ይሰጋለታል ወይ? አው ነቢዩ አለይሂ ሰላቱ ሰላም ሱሐቦቻቸውን ከምንም በላይ ለናንተ ምሰጋው ለውመቴ የመሰጋው ስውሩን ድብቁን ሽርክ ነው ብላ። ምንድነው ስውር ሽርክ ድብቅ ሽርክ ሲባሉ፣ አንድ ሰው ሶላት እየሰገደ ሰው ስለሚያየው ብሎ ሶላቱን ማሳመሩ ነው ብላ። ሶላት ይሰግዳል ሙስልም ነው። ግን እየሰገደ ሳለ ሰው ስለሚያየው ሶላቱን ማስረዘሙ ማሳመሩ ረጋ ማለቱ ሽርክ ይሆንበታል። የሰገደም ሽርክ ሊያጠቃው ይችላል ማለት ነው። ሰደቃውም ላይ ይሄው ነው የሚባለው፣ ጾሙም ላይ፣ ሐጁም ላይ ይሄው ነው የሚባለው። ሰው እንዲያውቅላቸው ብለው የሚጾሙ ሰው ማረግ እንዲሰጣቸው ብለው ሐጅ ይደጋግማል ዑምራ ያዘወትራል እንዲባሉ ብለው ሐጅ ዑምራ የሚያደርጉ ሌሎችም ኸይር ስራዎችን ለሰው ብለው የሚሰሩ ሰዎች የሽርክ አደጋ እንደከበባቸው ሊያውቁ ይገባል። ይሄ ብቻ አይደለም ሽርክ፣ የልብ ሽርክ አለ፣ የቃል ሽርክ አለ፣ የተግባር ሽርክ አለ። አንተና አላህ ካላችሁ የሚል ሰው በቃል እያሻረከ ኢንሻ አላሁ ወሺእተ ሲላቸው ነቢዩ ተቆጥተዋል። አላህ ካለ እርሶ ካሉ አላህ ከሻ የአላህ ፍላጎት ከሆነ የእርሶ ፍላጎት ከሆነ ሲላቸው፣ አላህና እኔን በፍላጎት እኩል አታድርግ፣ ለአላህ ባላንጣ አደረግከኝ። ቁል ማ ሻ አላሁ ወህደሁ አላህ ብቻ ከሻ አላህ ብቻ ከፈለገ በል ብላው። ሌሎችም ስውር የሆኑ ግልጽም የሆኑ ባለማወቅ ሰዎች የሚዳፈሯቸው የሽርክ አይነቶች አሉ። ከሽርክ መዳን የምንችለው ተውሂድን ስናውቅ ተውሒዳችን ሊጠበቅ ሊጠራ የሚችለው ደግሞ ተቃራኒውን ሽርክን አውቀን ስንርቅ ነው። ላይላህልላ በአፍ ብቻ የሚባል ሳይሆን ማዕና አለው፣ ትርጉም አለው። አፍራሽ ነገሮች አሉት። አንድ ሰው ውዱእ ስላደረገ ብቻ ዕድሜ ልኩን አይሰግድም። ቀን ሙሉም ላይሰግድ ይችላል፣ አንድ ሶላትም ላይሰግድ ይችላል። ውዱእ የሚያፈርሱ ነገሮችን አውቆ ከራቀ ነው ውዱእ ይጠቅመው። ላይላህልላ ያለ ሙስሊምን ያለ ሰውም ከእስላም የሚያስወጡ ነገሮች አሉ። እነዚያን አውቆ ከራቀ ከተጠነቀቀ ብቻ ነው ሙስሊም ሊሆን የሚችለው። ሁለተኛው አደጋ የቢድዓ አደጋ ነው። ቢድዓ ማለት ዲን ላይ አዲስ ነገር መጨመር ማለት፣ ነቢ ዓለይሂ ሰላቱ ወሰላም ያልሰሩት ማስረጃ የሌለው ዲን ወደ አላህ ያቃርባል ተብሎ ከኋላ የመጡ ሰዎች ፈጥረው የሚሰሩት ነገር ሁሉ ቢድዓ ይባላል። ቢድዓ ኢስላምን ያደክማል፣ ዲንን ያደክማል። ምናልባትም ከእስላም ሊያወጣ ሁሉ ይችላል። አንዳንድ የሚያከፍሩ የቢድዓ አይነቶች አሉ። ከቢድዓ ምንድነው የቢድዓን መዘዝ አደገኝነት ክፋቱን ስናውቅ ነው። ነቢን ዓለይሂ ሰላቱ ወሰላም መጠርጠር ነው ነቢዩ ዲኑን ሙልት አድርገው አላስተላለፉም እኔ ጫማምራለሁ እቀጥላለሁ ማለት ከቢድዓ አደጋ ልንድን የምንችለው እዚሁ ሱናን ስንማር እያንዳንዱ ነገር ነቢዩ ያስቀምጡልን ሱና አለ ሱናውን መች ሰርተን ጨርሰን ወደ ቢድዓ የምንሄደው ቀድሜ ሱናውን ልጨርስ ሱናን ልማር ሶላት ላይ ጾም ላይ ሐጅ ላይ ዘካ ላይ አመጋገብ ላይ ጋብቻ ላይ ሀዘን ላይ ልጅ ሲወለድ ሌሎችም የሕይወት አሕዋሎች ሁኔታዎች ላይ የተቀመጡ የነቢይ ሱናዎች አሉ። እነዚያ ሱናዎችን አውቆ መተግበር ከቢድዓ ይጠብቃል። ከሱና ስንርቅ ቢድዓ ላይ መውደቅ አይቀርም። ቢድዓ ላይ ስንውድቅ ሱናን መተው አይቀርም። ሶስተኛው አደጋ የወንጀል አደጋ ነው። ከኩፍር ከቢድዓ ቀጥሎ ያለ ትልቁ የሸይጣን ማጥመጃ ወንጀል ነው። የወንጀል አይነቶች አሉ። ኢማናችንን የሚያቀጭዱ ሚያደክሙ፣ አኼራ ላይ ለውርደት ሊዳርጉ የሚችሉ ከመስገድ፣ ከመጾም፣ ኸይር ሥራ ከመሥራት ጋር። ወንጀልን ካራቁ አኼራ ላይ ባዶ እጅ መቅረትን ዱንያ ላይ ባጠፉት ጥፋት ሰዎችን በመበደል፣ በመዝረፍ፣ በመግደል ወንጀል ተይዞ ጀሀነም መውረድን ሊያስከትል ይችላል እና ከወንጀል መዘዝ የምንድነው ደግሞ ወንጀልን በመፍራት መዘዙን በማወቅ አላህን በመፍራት ነገ አላህ ፊት ስቆም ያዋርደኛል፣ የሥራ መዝገቤ በወንጀል ከሞላ ሚዛኔ በወንጀል ከከበደ ይቅያም ቀን ማን ነው ምንድን ነው ሊያድነኝ የሚችለው ልንል ወደ ወንጀል የሚጣራው ሸይጣን እንደሆነ ሸይጣን ደግሞ ጠላታችን እንደሆነ አውቀን የሸይጣንን ምክር ከመስማት መንገዱን ከመከተል በመጠንቀቅ ከወንጀል ልንርቅ ይገባናል ከነዚህ ከሶስት በላዎች ሙስይባዎች አደጋዎች አላህ ያዳነው ሰው እድለኛ ጤነኛ ሰው ማለት እሱ በእነዚህ በሶስት ፈተናዎች ወይም ከሶስቱ በአንዱ የተፈተነ ሰው አደጋ ላይ ችግር ላይ ሙስይባ ላይ ያለ ማለት እሱ ነው ዘውትር አላህ ተባረከ ተዓላ ትክክለኛ ኢስላምን ሙሉ ኢማንን እንዲሰጠን ልንጠይቀው እያንዳንዱ በምንሠራው ሥራ ወደ አላህ ተባረክ ወተዓላ መቃረብን ከጨመረን ልንበረታ፣ ልንደሰት። የምንሰግደው ሶላት፣ የምንጾመው ጾም፣ የምናደርገው ዒባዳ ወደ አላህ ካላቃረበን ልባችን ውስጥ ችግር እንዳለ በማወቅ የመልካም ሥራን ጣዕም እንዳንቀምስ ያደረገን ወንጀል እንዳለ በመረዳት ዙሪያችንን ልንፈትሽ፣ ራሳችንን ልንመረምር፣ ኢማናችንን ልናድስ